ቆያ አሁን ይሄ ምን እንበለው? ኧረ በፈጣሪ የሚያስብል ነገር ነው እየላች የመጣሁት የዛሬውማ። ኧረ ተው፣ ፈጣሪን ምን ነው በእጄ እየዋለሁ አላችሁ። እሳ ወይዘሮ ሩታ እናውቃለን፣ እርጉዝ አይደለሽም፣ ውሸት ነው ምናምን ብለንሻል። አንቺ ታዲያ በፈጣሪሽ አትመኪም እንዴ? ፈጣሪ አይደለ እንዲ አዋቂው ከሰው በላይ እንዴት እንደዛ አድርገሽ ትመጫለሽ? በቃ አንቺ ነጮች እንደ ነጮች ሆንሽ ሰለጠንሽ። ምንድን ነው እያስተማርሽልን እያስተማርሽን ያለሽው? አሁን አንቺ ምንድን ነው እያስተማርሽን ያለሽው? አሁን ይሄ ምንድን ነው? ለማንኛውም ምንም ማድረግ አይቻልም። ይመችሽ ነገር ግን እኮ እንደዚህም እኮ ተደርጎ ኤዲቲንግም አለ ማለት የሚችሉ ሰዎች አሉ። ይሄ ውሸት ነው፣ ኤዲት አድርገሽ ነው ይህም ፎቶ ማለትም የሚችሉ ሰዎች አሉ እ ከዛስ እንዴት አድርገሽ ነው የምታስረጃቸው እነዚህን ሰዎች ስታመጪ? ምን ካሜራ አስጠግተች ልታሳያቸው ነው? ልታሳምንያቸው ነው ማለት ነው። እንደዛም ልታረጊ ነው ማለት ነው። ሰው የፈለገውን ይበል መብቱ ነው የፈለገውን ያክል ማለት ነው ራሴን የማውቀው እኔ ራሴ ነኝ ለምን በራስሽ አትተማመንም እንደ ሩታ ለምን ኮንፊደንስ አይኖርሽም ማንም ሰው የፈልገውን ማውራት ይችላል እርጉዝ አይደለችም ይበል የራሱ ጉዳይ ራስሽን ራስሽ ነሽ የምታውቂው ለምን እንደዚህ ታደርጊያለሽ ምንድን ነው እያስተማርሻለሽ ለትውልዱ ምንድን ነው እያደረግሻለሽ አሁን አንቺ ጥሩ ስራ ነው እየሰረሻለሽ ጥሩ ነገር ነው እያስተማርሻለሽ እንዴ ነፍስ እኮ ነሽ። ለማንኛውም ይመችሽ። እንደ ይመችሽ፣ ግን እንደዚ ማድረግሽ ትልቅ ስህተት ነበረ፣ ትልቅ ስህተት ነው። እውነት በፈጣሪ ስም